ክርስቲያኖች ምን አይነት ፍቅር ናቸው? ምን እዚህ ሀገር ላይ ጂሀድ ብታወጃለ። ሰላም ኦርቶዶክሲያን ባለማዕተቦች፣ እንደምንቆያችሁ እንደምናረፈዳችሁ። እንኳን ለገና ነው ለሀያሉ ለቅዱስ ሚካኤል አመታዊ ክብረ በዓል በሰላም በጤና በፍቅር አደረሳችሁ ማለት እፈልጋለሁ። ባህራንን ከሞት ያዳነው ቅዱስ ሚካኤል እኛንም ባለማዕተቦች በአራቱ መቅረጫ ከምንታረድበት ከምንገደልበት ያድነን ይሰውረን ማለት እፈልጋለሁ። የዛሬው ቪዲዮችን የዛሬው መናገሪያ አጀንዳችን የሚሆኑ ደግሞ ዛሬም ድረስ ጂሀድ እየታወጀብን ይገኛል፣ በማሌ በእኛ በባለ ማህተቦች ላይ። እሱን አብረን የምንመለከት ይሆናል። እንዲሁም ደግሞ ካህናት አባቶች እኛን ይመክሩናል። እኛም ደግሞ ሲሳሳቱ መናገር መምከርም ስላለብን እንደ ልጅነታችን እሱን በተመለከተ የምናያቸው ቪዲዮች ይኖራሉ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። ወደ እንግዲኛ ኦርቶዶክሲያን ባለማህተቦች ላይ ዛሬም ድረስ በአርስ ኦርቶዶክሲያን ባለማህተቦች ጉዳይ ስንጮ ስንናገር ያዩና የተመለከቱ ሰዎች ዛሬም ድረስ ጂሀድ ይታወጅባቸው እያሉን ይገኛሉ። እስቲ አንድ ቪዲዮ እንመልከት። እዚህ ሀገር ላይ ጂሀድ መታወጅ አለበት ግራህን ለመታ ቀኝን ስጥ እኛ ጋር ይሰራል። ግራህን ከመታ ቀኙን በደንብ አድርገህ አጣፈ አሉ። አስተሳሰባቸው ጠንጋራ ሰዎች። ለምሳሌ አጼ ዮሐንስ ያ ሁላ ጨፍጭፎ እኮ ስንት ታሪክ ተጽፎለታል። ያውም የውሸት ትርክት ሀገርን ያስበላ በአንዳ ነው። ደግሞ በጣም የምታስጠላይ ነገር አለች። እኔ እኮ ሙስሊም ወረቤት አለ የልኩ ሙስሊም ጓደኛ ምን አገባሁ? ምን ምን ቲያትር ምን ፊልም ሰርታ ነው? በቃ ስለ ሙስሊም ጥላቻ ካለው ያወራው አክሱ ላይ እንደዚሁ ምን ማለት ነው? በስም መጥቀስ ካስፈለገ ለምሳሌ ዳኒ ክብረት እኮ ተመልሰዋል። ስለ አስተራሪ ሲነግር እኮ ወደ ሌላ የሚከትሰው እኮ ነው። እንደተመለከታችሁት ነው እንግዲህ እኛ ባለ ማህተቦች ላይ እየተፈጠረ ያለው ነገር በአርሲ ላይም ሆነ በብዙ ቦታ ላይ እንዲሁም በምዕራብ ሐረርጌ እና በምስራቅ ሐረርጌ ላይ ኦርቶዶክሲያን ባለማህተቦች እንደ ቅጠል እየረገፉ የሚገኙበት ሰዓት ነው። ሁላችንም እንደምናቀው ጂሀድ ሊታወጅባቸው እያሉ ይገኛሉ። ግራህን ለመታው ቀኝ ስጠው በእኛ ቤተ እምነት አይሰራም ይላል። በእኛ ቤተ እምነት ይሰራል። የሚሰሩው ደግሞ ለወንድሜ ለራሴ ለባለማህተቡ ልጅ ብቻ ነው። ለእናንተ አይሰራም። አንገታችንን ቆርጣችሁ ስትሉ እኛም ደግሞ አንገት ይዘን እንደምንወርቅ መጠራጠር የለባችሁም። በሶ ጨብጠን አንጠብቃችሁም። አሁን አንጠብቃችሁም ዛሬም ድረስ እኛ ላይ የሞት አዋጅ እያወጃችሁብን ዛሬም ድረስ ጂሃድ የሚባለው ክርስቲያን ማረድ እንደሆነ እየነገራችሁን እንዴት ነው አጣጥፈን እኛ እጃችንን አጣጥፈን አፋችንን ዘግተን ልንቀመጥ የምንችለው በምንስ አይነት ሁኔታ በምንስ አይነት መንገድ እንደዚህ ፊት ለፊት ወጥታችሁ ጂሃድ መታወጅ አለበት እዚች ሀገር ላይ ኢትዮጵያ ላይ መታወጅ አለበት ክርስቲያን መገደል አለበት እያላችሁ ነው በሌላኛው ቋንቋ እኛም ምንም ነገር የምንፈራለት ነገር የለንም። እናንተም በሃይማኖታችሁ እንደማትደራደሩት ሁሉ እኛም ኦርቶዶክሲያን ባለማህተቦች በማህተባችን በቅድስት ቤተክርስቲያን ጉዳይ በፍጹም ድርድር አናውቅም። አንድ ደውል ብቻ ነው የምንጠብቀው። አንድ ደውል ብቻ ሶ በዚህም ሆነ በዛ እናንተኛ ላይ የሞት አዋጅ እያወጃችሁ ነው። እኛ ደግሞ ለእናንተ በእንደዚህ አይነት መልኩ እንጸልይላችኋለን ስለሚያጠፏት ስለሚወዷት እናት ቤተክርስቲያን የምትጸልዩ ስለ አንተ ህይወት ገብቶ መውጣት ስለ አንተ ህይወት የምትጸልይ ቤተክርስቲያን እናጥፋ፣ እንግደል፣ ልጆቿን እንረሽን እያላቸው የምትገኙት ተመልከቱ። አቤቱ ጥበብንና ኃይልን ልብንና ልቦናን እውቀትንም ስጠን። እንግዲህ ከሚፈታተረን ከሰይጣን ስራ ሁሉ እንርቅ እንሸሽም ዘን አቤቱ ሁልጊዜ ፈቃድህም ውድህንም እንሰራ ዘን ስጠን ስማችንንም በመንግስት ሰማያ እቺን እናት ቅድስ ቤተ ክርስቲያን ነው እንግዲህ ስለ እናንተ ህይወት እየጸለች የምትገኝን እናት ቅድስ ቤተ ክርስቲያንን ልጆቿን እናጥፋ ጂሀድ እናውጅበት እያላችሁ ነው የምትገኙት እስከ መቼ እስከ መቼ በእንደዚህ አይነት ሁኔታ ከእናንተ ጋር ለመቀጠል አስበናልኛል ብዙ ነገር ነው የምትሉት እናንተ ከክርስቲያን ጋር ተቻችለን ነው እንጂ ችለን እንጂ ተቻችለን አልኑርም ትላላችሁ እኛንን የቻልናችሁ እኛንን በአደባባይ ክርስቲያን ይገደል ይታረድ እያላችሁ እየተናገራችሁ እናት ቅድስት ቤተክርስቲያን ደግሞ እናጥፋት የሚሏት ለሚሏት በሙሉ ትጸልያለች ይህ ነው ልዩነታችን ይህ ነው ነገሩ እንዳለ ብዙ ሰው ክርስቲያንን ሙስሊምን አንድ ለማድረግ ይጥራል ይጥራል አንዋርና ራጉልን ለያቸው አንድ አጥር አንድ አጥር አይደለም የለየን መሰረታዊ የሆነ ህልውና ነው የለየ። መሰረታዊ የሆነ አስተምሮት ነው የለየ። እናንተ እንረዳችሁ ትልናላችሁ፣ እኛ ደግሞ እንጸሊላቸው እንላለን። በሰላም ገብቶ በሰላም የወጡ ዘንድ አምላካችንን ለምንላቸዋለን። እነሱ ግን እንዴት ነህ ስንላቸው አላጥፋ እንደሚሉን ነው ምናቀው። ከራሳቸው ቤተ እምነት የወጣ ልጅ ተናግሯል። ተመልከቱት ፣ እኛ ሙስሊሞች እኮ ለእናንተ ሰላም አለይኩም ማለት እኮ አይፈቅድልኝም። አንድ ክርስቲያን አጠገቤ ተቀመጠ ማለት አወራዋለሁ፣ ግን እያወራሁት አላህ ያጥፋህ እንዴት ነህ ሰላም ነው አላህ ያጥፋህ እንላለን። አያችሁ አይደል? ልዩነታችን እዚህ ጋ፣ እኛ ስለ እናንተ ሰላም እንጸልያለን፣ እናንተ ደግሞ እኛን ለማጥፋት ትሰራላችሁ፣ ትጸልያላችሁ። ዩቱብ ስለማይፈቅር ነው እንጂ፣ ቴሌግራም ገጽ ላይ የተለቀቀ ቪዲዮ አለ። በቋንቋን ለመጠቀም አይፈቅድልኝም ነገር ግን እኛን ጅሃድ እያወጃችሁ ወይም ጫካ ውስጥ እየሰለጠናችሁ እንደሆነ ቪዲዮ ተለቋል። በራሳችሁ አንድ አይበትም ተናግራችኋል። እኛ ክርስቲያኖች ኤአይ አናቅም። ማን ያላችሁ ኤአይ እንዴት አናቅም ኤአይ ነው ትሉን አላችሁ? ኤአይ አይደለም፣ ፊት ለፊት ወጥታችኋል፣ ግደሏቸው፣ ረዷቸው ብላችሁ። ምንም ማድረግ አይቻልም። እኛ ገፍተን አንመጣም። ገፍታችሁ ስትመጡ ግን ራሳችንንም ሃይማኖታችንም ጠብቀን ለማስጠበቅ አክብረን ለማስከበር ስንል ብዙ ነገሮች ላይ ልንገባ እንችላለን ማለት እፈልጋለሁ። እንግዲህ ወደ ቀጣኛው ቪዲዮችን ስናልፍ ደግሞ ካህናት አባቶቻችን እኛን ይመክሩናል፣ ይገጽፉናል። ስናጠፋ ልጆች እንደዚህ አይደለም እንዲህ አይደለም ብለው እውነተኛውን መንገድ ያስተምሩናል። ዝን ላይ ከበሮ በዝን ላይ አትምቱ ይባላል። ወረብ ሲቀርብ እውነት ነው፣ ስሜታዊ ልንሆን እንችላለን፣ በጣም ልንደሰት እንችላለን። ከዛ ከመደሰት አልፈን ደግሞ ብዙ ነገሮች ልናደርግ እንችላለን። ልክ እንደምን እንደዚህኛው ቪዲዮ እንደተመለከታችሁት ነው። እንግዲህ አንድ ካህን ሶስቴ ሲሳሳት ሲሳሳት አይሳሳት፣ ሰው ነው፣ ሊሳሳት ይችላል። ነገር ግን ደግሞ እንደዚህ ኦቨር የሆነ ነገር ደግሞ ከካህናት አባቶች አንጠብቅም። አንደኛው ማህሌት ላይ ነው፣ ሌሊት ማህሌት ላይ የተደረገ ነገር ነው። ትናንትና ማለት ነው። ለቅዱስ ሚካኤል ዋዜማ የተደረገ ነገር ነው። ዛሬም ደግሞ ለቅዱስ ሚካኤል ለት የተደረገ ነገር ነው። ሁለቱ ቪዲዮዎች ከጀርባ ያሉ ካህናት አባቶች እንዴት እንደሚመለከቷቸው ተመልክታችኋል። ምን እስኪሆን ነው የሚጠበቀው? እኛን ስናጠፋ አይ ልጆቻችሁ እንደዚህ እኮ አይደለም ብላችሁ ትገጽሱናላችሁ፣ ታስተምሩናላችሁ። እኛም ደግሞ እንደ ልጅነት እናንተ አታድርጉ ያላችሁን ነገር ሳናደርግ ከበሮ ሲመታ ወረብ ላይ ማለት የጽጌ በተለይ ለጽጌ ጾም ብዙ ነገር ይዘለላል። ምን ይባላል እሱን ነገር በጽናጽል ከሽከሽ እያደረጋችሁ አታርጉ ትሉና አላችሁ እኛ አታርጉ ብላችሁ እናንተ ደግሞ እያደረጋችሁ ትገኛላችሁ። ከማን እንማር? ይህን ነገር ይህን ነገር ከማን ተምረን እንተግብረው? አታድርጉ እንደዚህ አታድርጉ የምትሉን አባቶች እንዲህ እያደረጋችሁ ነው። ምን ምን ባውኔን እንደው ምን ማለት እንዳለብን አናውቅ። ነገር ግን ከጀርባ የነበራችሁት ካናታ አባቶች እንግዲህ አይታችሁታል። ምን እየተደረገ እንደነበረ ምን እየሆነ እንዳለ ተመልክታችሁታል። እንዴት እንደምትመለከቱት እንደምትመለከቷቸውም እያየን ነበረ። በምን አይነት ሁኔታ ነው በምን አይነት ነገርስ ነው ይህን ነገር ዝም ያለ ልትሉ የቻላችሁበት ምክንያት? እኛ እንደዚህ አታርጉ ልጆቻችን ልጆቻችን እንደዚህ መጥፎ ትሉናላችሁ። አዎ እንሰማለን። እናንተም ደግሞ እኛን ያስተማራችሁትን ነገር እንድትገ እንድትተገብሩት እንፈልጋለን? አትዝለሉ እያላችሁ እናንተ ትዘላላችሁ። አታጥፉ እያላችሁ እናንተ ታጠፋላችሁ። አትግደሉ እያላችሁ እናንተ ደግሞ ሰው ታስገድላላችሁ። ልክ እንደማ እንደ ሳውሪውስ በዚህ መ ሌላች ውስጥ አልገባም። ከትናንት ወዲያ ዜና የወጣው ከትናንት ወዲያ ማምሻውን አካባቢ ነው። በምዕራብ ሐረርጌ ስድስት ኦርቶዶክሲያን ባለማተቦች ተገለዋል። ስድስት ኦርቶዶክሲያን ባለማተቦች አው ተገለዋል። እንደምትመለከቱ ነው የሀገረ ስብከቱ ሊቀጳጳስ ብፁዕ አቡነ ኒቆዲሞስ ዝም ብለዋል። መንጋውን የሚጠብቁ አባቶች ዝም እያሉ፣ በጎቹ ግን በተኩላ እየተበሉ ይገኛሉ። እናንተ ዝም ካላችሁ፣ በጎቻችሁ ሲበሉ ዝም ካላችሁ፣ በጎቹ አልቀው ደግሞ ተበልተው አልቀው እናንተም እንደምትበሉ እንደምትበሉ እንደምትበሉ አትጠራጠሩ ዛሬም ድረስ ስናልቅ ዝም እያላችሁን ከሆነ አምላክ ወላዲት አምላክ ምስክሬ ነች እናንተ ጋር መድረሱ አይቀርም ክርስቲያን ሲሞት እናንተ ጋር መድረሱ አይቀርም እናንተ ዝም ስትሉ ነው ነገር ሁሉ እየባሰ የሚመጣው ገባችሁ አይደል በምስራቅ አርሲ ኦርቶዶክሲያን ባለማታቦች ላይ እየተፈጠረ ነው ያለውን ነገር በአንድ መግለጫ አወጣችሁና ችላ ዝም አላችሁ ኢንሶኬሽን እስካሁን ድረስ በጽጋ ሞታችንን እየተቀበለን እንገኛለን። ትናንትና ማምሻውን ደግሞ በምዕራብ ሐረርጌ ኦርቶዶክሲያን ባለማተቦች ስድስት ተገደሉ። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ኒቆዲሞስ ያለ ቤተክርስቲያን ቀኑን እንደ ተሾሙ እያወቁ እንኳን ልጆቻችሁ ይህን ነገር ለመደባበስ ልጆቻችን ተገለዋል ብለው እንኳን መግለጫ አላወጡም። ምስራቅ ሐረርጌም ምዕራብ ሐረርጌም ዛሬ ለኦርቶዶክሲያኖች ዳርዳሩ ላይ ያሉ በሙሉ እየተጨነቁ ይገኛሉ። ነገኛ ያንሆን ተረኛ ዛሬ ነውን እኛ ተረኛ እንታረድ እንገደል ወይ እያሉ ነው። እኛ እስከ መቼ ነው በእንደዚህ ያነ መልኩ እናንተን እኛን እስከ ማጥፋት ድረስ የምትቀጥሉት? እናንተ ዝምታችሁን በመረጣችሁ ቁጥር ማን ነው የሚያልቀው? ማን ነው ዋጋ የሚከፍለው? እኛ ኦርቶዶክሲያን ባለማተቦች ልጆቻችሁ ነን። እናንተ በዛች ጥቁር መኪና ጥይት በማይበሰው ትሄዳላችሁ፣ እኛ እዚህ በጥይት እንደበደባለን። ጥይት እንደ ኋይር ከፈከፉብናል። እናንተ በዛች ጥቁር መኪና ትሄዳላችሁ። እኛን ጥቁርና ማቅ ታስለብሱናላችሁ። ቅድስት ቤተክርስቲያንን ታስነቧታላችሁ። ልጆቿን እንደ ቅጠል ሲረግፉ እያያችሁ ዝም ትላላችሁ። በምዕመኑ ብር እኮ ነው። ደረታችሁ ልባችሁ፣ ሆዳችሁ ያበጠው ምዕመኑ በሚያስገባው ገንዘብ ነው። አስራት በኩራት ብሎ በሚያስገባው ገንዘብ ተኩራርታችሁ ዛሬም ድረስ ቁጭ ብላችኋል። በወር አራት መቶ እና አምስት መቶ ሺህ ብር እየተከፈላችሁ ለልጆቻችሁ ዝም ደንታ የማይሰጣችሁ ከሆነ ሲገደሉ ሲጨፈጨፉ ዝም የምትሉ ከሆነ ምኑን አባት ሆናችሁ፣ ምኑንስ እረኛ ሆናችሁ። አባት እንዳባት ሲሆን ነው የሚያምርበት። እረኛ እንደረኛ በጎቹን ሲጠብቅ ነው የሚያምርበት። መቼስ በተኩላ እየተበላበት ዝም ብሎ አይመለከትም። ተኩላውን እንዲያባርር የሚቻለውን ነገር በሙሉ ያደርጋል። እናውቃለን እናንተ በጸሎትና በጸሎት ብቻ ነው የምንጠብቁ። ከዛም ባለፈ ደግሞ መጠበቅ የምትችሉት ከመንግስት አካላት ጋር በሰላማዊ ሁኔታ ተወያይታችሁ ተነጋግራችሁ ለልጆቻችሁ ዘለቄታዊ ሰላም ማስፈን አለባችሁ፣ ግዴታችሁ። ይሄ ለእናንተ የሚነገር ነገር አይደለም። አውደ ምረት ላይ ታቦት ወጥቶ አርባና ሀምሳ ደቂቃ ትሰብካላችሁ። ቀሪን ሰዓት ልመና ነው። ከልመና በኋላ ዘጠና ፐርሰንቱ ለኪሳችሁ፣ አስር ፐርሰንቱ ለቤተክርስቲያን በመመኑ ገንዘብ ደረታቸው አብጧል። እንደው ስለ ቅድስ ድንግል ማርያም አስራት በኩራ ለአዲስ አበባ ቤተክርስቲያን የምትሰጡ ሰዎች ካላችሁ ብታቆሙ ባይ ነኝ እንደ ግ እንደ ሀሳቢ ስንት የተቸገረ ቤተክርስቲያን አለ ለእሱ ብትሰጡ ቤተክርስቲያኑ የምትለማለች። ስንት ወንጌል የተጠሙ ኦርቶዶክሲያን ባለማተቦች አሉ። ስንት ካህናት የሚባርካቸው አተው ታቦቷ አዋራ እየለበሰ ያለ ቤተክርስቲያን ስንት አለ። አገልጋይ ካህናት ጠፍተው ምመሩ በወንጌል ጥማት ተርቦ ተጠምቶ እስካሁን ድረስ ስሙ ብቻ ነው የሚሄደው ቤተክርስቲያን። ለዚህ ማሳያ ደግሞ ዲያቆና ቤኒዘር ውብሸትን ገብታችሁ የቲክቶክ ፔጁን ብትመለከቱ መልካም ነው። ለአዲስ አበባ ቤተክርስቲያን አትስጡ። ይቅርታ ለአዲስ አበባ ቤተክርስቲያን ገንዘብ እንትን አስራት በቁራት አትስጡ ማለት ያህል አዋት እዚህ ያሉት ካህናት አባቶች በአጠቃላይ ወዳቸው ነው የሚታያቸው፣ ስልጣን ነው የሚታያቸው፣ ጥቅም ነው የሚታያቸው፣ ነዋይ ነው የሚታያቸው። እዛ ግን ወንጌል ተርበው ያሉ ኦርቶዶክሲያን ባለማተቦች የሚፈልጉት ቤተክርስቲያናቸው አልቆላቸው ወንጌል በአግባቡ እንዲማሩ የሚፈልጉ ኦርቶዶክሳን ባለማተቦች ነው ያሉት። የት በገጠሪቱ የሚገኙ ከተማ ላይ የሚገኙ ቤተክርስቲያን በአጠቃላይ የሚገኙት ካናት ነዋይ፣ ቢዝነስ፣ ስልጣን ነው የሚታያቸው። ይህን ነገር ደግሞ አይተናል፣ ተመልክተናል። ከሌ ከሌ ብለን መናገር አንፈልግ። ነገር ግን ለአዲስ አበባ ቤተክርስቲያን ነዋያችን የምትሰጡ ሰዎች ካላችሁ እንደው ስለ ቅድስ ድንግል ማርያም እጃችሁን ቆጠብ አድርጋችሁ ለተቸገሩ አብያተ ክርስቲያናት በየገጠሩ ላሉ ቤተ ክርስቲያናት ብትሰጡ ባይኔ ለዛሬው በዚህ ቀን ቪዲዮን እስከመጨረሻው እንደተከታተላችሁ ሳልጠራጠርም፣ ነገ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።